የተለያየውን የዓለም ህዝብ በጥምቀት እንዳደረገ ምስጢረ ጥምቀት ማለት የእግዚአብሔር ልጆች የምንሆንበት ምስጢር ማለት ነው። ከተጠመቀ በኋላ መጨረሻው ምንድን ነው? መጠመቅ መጨረሻው ዓላማዋ የእግዚአብሔር መንግስት መውረስ። ያ ሁሉ አምስት ገበያ ህዝብ ይከተለው ነበር አለ። አምስት ገበያ ህዝብ የተከተለውን በሙሉ ለተከተሉት ሁሉ በሉ ሂዱና አጥምቁ ብሎ አዟል። የእግዚአብሔርን መንግስት ለመውረስ ልጅ መሆን ያስፈልጋል። ልጅ ያልሆነ የአባቱን መንግስት መውረስ ይችላል። ከተጠመቀ በኋላ አንተ የነገሌ ነክ፣ አንተ የነገሌ ነክ ተብሎ አይባልም። ሁሉም የተጠመቀ የማን ልጅ ነው? እንግዲህ ምስጢረ ጥምቀት ሲባል ያው እቺ መጽሐፏ እጃችሁ ላይ አያት አለሁኝ። ቆንጆ መጽሐፍ ነች ብዙ ጠቃሚ ነገሮች ዋና ዋና ነገሮችን የያዘች ናት። ምስጢረ ጥምቀት እንግዲህ ከመጀመሪያ እንደ ትምህርቱ ከትርጉሙ ነው የምንጀምረው። ምስጢረ ጥምቀት በሁለት የቤተ ክርስቲያን ትምህርት ዘርፎች ውስጥ ይሰጣል። እንደ ትምህርት ዋናው ነገር ምስጢረ ጥምቀት በዶግማ ይሰጣል። ከአምስቱ አእማደ ምስጢራት የቤተ ክርስቲያን የእምነት መሰረቶች፣ መሰረተ እምነት ከምንላቸው አምስት የቤተ ክርስቲያን የእምነት ትምህርቶች ዶግማ ከምንለው ውስጥ አንዱ ነው። እንደገና ደግሞ ምስጢረ ጥምቀት ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ነው። በሁለቱም ውስጥ ያለው ትምህርት የተለያየ ትምህርት አይደለም። ሁለቱም ውስጥ ስለ ምስጢረ ጥምቀት የምንማረው ትምህርት አንድ አይነት ነው። ዋናው ነገር አእማደ ምስጢር ላይ ስንማረው እምነት ነው። ስለዚህ ጸሎተ ሃይማኖት ስንጸልይ ምን እንላለን? በአንዲት ጥምቀት እናምናለን፣ ኃጢአትን በምታስተሰርይ ልጅነትን በምታሰጥ በጥምቀት እናምናለን እንላለን። ስለዚህ ዶግማ ውስጥ ስንማረው ጥምቀት እምነት ነው። ማመን አለብን ማመን አለብን። ምን ለማለት ነው መሰላችሁ? ወደ በኋላ የማነሳው ነገር እንዳለ ሆኖ ለምሳሌ አንድ በማህበራዊ ሕይወታችን ውስጥ አባትና ልጅ፣ እናትና ልጅ፣ አባትና ልጅና እናትና ልጅ እንዲሆኑ ያደረጋቸው መሰረታዊ ነገር በስጋ መወለድ ብቻ አይደለም። አይደል? በቃ እናቴን እናቴ ናት ብለን ማመናችን አባትንም አባቴ ነው ብለን ማመናችን ነው እንጂ። አይ አንተ ወልደኛል እንጂ እንደ አባቴ አላየህም ይላል እኮ አንዳንድ ሰው አይደል? አንተ ወልደሽኛል እንጂ እኮ እንደ እናቴ አላየሽም ይላል አንዳንድ ሰው አላመንበትም ማለት ነው። እናትነትና አባትነቷ አባትም ልጁን እኔ እንደው ዝም ብዬ መቼም ዘጠኝ ወር እናትም ልጇን ዘጠኝ ወር እንደው በማህፀኔ ተሸክሜ ወልጃለሁ እንጂ እኮ እኔ እንደ ልጅ አላየውም ይላሉ። አላመኑበትም ማለት ነው። ስለዚህ አባትና ልጅ ለመባባል ምን ያስፈልጋል? መተማመን ያስፈልጋል፣ መተማመን ማመን ያስፈልጋል። ጥምቀትም ዋናው መልዕክቱ የጥምቀት ዋናው ትምህርቱ መሰረታዊ ትርጉሙ እኛን የእግዚአብሔር ልጆች ማድረግ ነው። የእግዚአብሔር ልጆች እንድንሆን ነው። ስለዚህ የእግዚአብሔር ልጆች እንደምታደርገን ጥምቀት ማመን አለብን። የተጠመቀ ሰው የእግዚአብሔር ልጅ መሆኑን ማመን አለብን። ለዚህ ነው እምነት ነው የምንለው። የተጠመቀች ልጅ የእግዚአብሔር ልጅ መሆኗን፣ የመንግስቱ ወራሽ እግዚአብሔር የሰራልንን የፈጠረልንን መንግስት የሚወርስ ሰው መሆናችን የእግዚአብሔር ልጆች ሆነን እግዚአብሔርን አባቴ በቃ አባታችን ሆይ ብለን ስንጸልይ እግዚአብሔር አባቴ ነው፣ በጸጋ የወለደኝ በጥምቀት ልጁ ያደረገኝ አባቴ ብሎ ተብሎ እንዲጠራ እድልን የሰጠኝ ነኝ ብሎ ማመን ያስፈልጋል። ስለዚህ ያንን እምነት ነው ወነአምን በአሃቲ ጥምቀት ለስርየተ ኃጢአት፣ ኃጢአት በሚጠፋባት ኃጢአት፣ በሚሻርባት ኃጢአት፣ በሚሰረይባት በአንዲት ጥምቀት እናምናለን የምንለው ዶግማ ላይ ያለው እንግዲህ መሰረታዊው ነገር ያ ነው። ያ እንግዲህ የዶግማ ላይ ያለው ምሥጢርነቱ ረቂቅ ነው። እግዚአብሔር እንዴት አድርጎ በምን ጸጋው፣ በምን ሀብት፣ በምን አይነት ሁኔታ ከዓለም ባርነት፣ ከኃጢአት ባርነት፣ ከዲያቢሎስ ባርነት ነፃ አውጥቶ ልጆቹ እንዳደረገን ልጅ ያደረገበትን ምስጢሩን ያን ረቂቁን ምስጢር መርምረን አናውቀው። እግዚአብሔር እንዴት አድርገን አባቱ የኛ አባታችን ብለን እንድንጠራው እንደፈቀደልን ያ በጣም አስደናቂ ነው። ይሄ አይሁድን ሁሉ አስጀግሯቸዋል፣ በጣም ግራ ሁሉ አጋብቷቸዋል። አንዳንድ ክርስቲያን መምህራንንም ማን ነው የአይሁድ ሊቃውንትንም ምን ለማለት ፈልጎ ነው እስከ ማለት ድረስ ደርሰዋል። ልጅ የሚለው ነገር ስላልገባቸው ማለት ነው። ይሄን ለማስረዳት ቅዱስ ጳውሎስ ብዙ የሄደበታለ በኋላ እናነሳዋል፣ ምስጢራተ ቤተ ክርስቲያን ላይ ደግሞ። ምስጢራተ ቤተ ክርስቲያንን ስንተረጉም በሚታይ አገልግሎት፣ በሚታይ ስርዓት፣ በሚታዩ ንዋያት የማይታይ እግዚአብሔርን ጸጋ ማግኘት ማለት ነው። ስለዚህ ስንጠመቅ በሚታየው በተባረከው ውሃ ተባርኮ ማኅፀነ ቤተ ክርስቲያን ተባርኮ ልጆች የምንሆንበትን ጸጋ የምናገኝበትን ሀብት የምናገኝበትን እንዲሆን ያደረገውን ነገር ውሃው ሲባረክ የሚፈጸመውን ስርዓት እናየዋለን። የምናገኘውን ልጅነት፣ የሚጠፋልንን ኃጢአት፣ በጥምቀት የምናገኛቸውን በኋላ የምንዘረዝራቸውን ጸጋዎች ስንቀበል ግን አናየውም። ያንን ግን በእምነት እንቀበላለን። ስለዚህ ጥምቀት እንደ ሌሎቹ ለምሳሌ ምሥጢረ ተክሊል ወይም ሌሎቹን ስንማር እንደምናገኛቸው ሳይሆን ጥምቀት በዶግማም ጥምቀት በሥርዓተ ቤተ ክርስቲያንም በሁለቱም ውስጥ የሚገኝ ትምህርት ነው። የመጀመሪያው መሰረቱ ጥምቀት ትርጉሙ ቀጥታ ዝም ብሎ የሥነ ጽሑፍ ይሄ የአማርኛ ወይም የቋንቋ ትርጉሙ መጠመቅ ማለት መነከር፣ መጠመቅ ማለት መረጨት፣ መጠመቅ ማለት መዘፈቅ መራስ ሊሆን ይችላል ትርጉሙ ማለት ነው። ይሄ ቀጥታ ትርጉሙ ነው። ሲፈጸም ግን ስርዓቱ የዶግማም የቀኖናም ትምህርቶቹ ዋና ዋናዎቹን መጽሐፋችሁም ላይ የተጻፉትን እነዚህም በዝርዝር እናያለን። አንደኛ የጥምቀት መሰረታዊ ትርጉሙ ድህነት የምናገኝበት ድህነት መዳን የምናገኝበትን የድህነት በርን ወይም መግቢያ መጀመሪያችን ነው። ወደ ድህነት የምንገባበት በር የድህነት በር ይባላል ጥምቀት ወደ ድህነት የምናገኝ የምንገባበት ወደ ቤተ ክርስቲያን ክርስቲያን የምንሆንበት ተጠምቀን የእግዚአብሔርን መንግስት የምንወርስበትን መንገድ የምንጀምርባት በር ነች ጥምቀት የድህነት በር ትባላለች ወደ ቤተ ክርስቲያን የምንገባባት የቤተ ክርስቲያን በር ትባላለች ወደ ዘላለማዊ ህይወት የምንሻገርባት የመሸጋገሪያ በር ትባላለች ጥምቀት የመንገድ መጀመሪያችን የድህነት ጎዳና ተቀይሶ ያለውን የኛን ወደ እግዚአብሔር መንግስት የምንገባበትን የድህነት መንገድ የምንጀምርባት የድህነት በር ትባላለች። ሁለተኛ ልጅነት ያልነውን ልጅነትን የምናገኝበት ምስጢር ማለት ነው። ጥምቀት ማለት የእግዚአብሔር ልጅነትን አጥቶ ምን ሆነ? ወዲያው ከእግዚአብሔር ልጅነትን ስናጣ ለሌላ አካል ባርን፣ መቼም የዲያብሎስ ልጅ አይባል፣ ያልወለደው እንከየት ያገኘዋል? ግን ባርነት ውስጥ እንገባለን። ወኩሉ ዘይገብራ ለሃጢያት ገብራ ውጡ ለሃጢያት ሃጢያትን የሚሰራት ሁሉ የሃጢያት ባሪያ ነው። ከእግዚአብሔር በተራቀ በራቅን ቁጥር የዲያብሎስ ባሮች እንሆናለን። ከእግዚአብሔር ልጅነት ባጣን ቁጥር የዲያብሎስን ባርነት እናገኛለን፣ ያገኘናል። ስለዚህ ያችን ልጅነቱ ለመመለስ እግዚአብሔር ምን ሰራለት? ጥምቀትን። አሁን አዳም የእግዚአብሔርን ልጅነት ያገኘው በምንድን ነው ስንል መልሳችን ምን ይሆናል ማለት ነው? በጥምቀት። በጥምቀት ልጅነቱ ትመለስለታለች። በዚህ ሂደት ውስጥ ብዙ ታሪክ አለ። እግዚአብሔር አምላክ ሰውን እንደ መልኩ እንደ አራያው ፈጥሮ ፍጥረትን ሁሉ እንዲገዛ እንዲነዳ ስልጣን ሰጥቶ በከበረ ማዕረግ ሾሞ ሁሉን ነገር ከሰጠው ሁሉን ነገር ካደረገለት በኋላ አንዲትን ዕፀ በለስ እንዳይበላ ከለከለው። ይሄ ረጅሙ ታሪክ የምታውቁት። ከዚያ ያችን በመብላቱ ከእግዚአብሔር ጋር ተለያየ፣ ሞትን አገኘ። አዳም ንስሐ ሊገባ ሞከረ፣ እግዚአብሔር ንስሐውን ተቀበለው። ከዚያ በኋላ ብዙ ሙከራዎች አድርጓል ወደ ገነት ለመግባት። በአንድ ሙከራው ዲያቢሎስ ስቃይ ባበዛበት የዲያብሎስ ባሪያ ነኝ ብሎ አንድ ውል ስምምነት እንዲፈርም አደረገው። ዲያብሎስ አዳም የዲያብሎስ ባሪያው ነኝ፣ ሔዋን የዲያብሎስ አገልጋዩ ነኝ ብለው እንዲፈርሙ ደ ፓክት ኦፍ ዴብት የዳ ደብዳቤ ይባላል። የዳ ደብዳቤ አጻፋቸው በሁለት ቅጂ። በጣም ተንኮለኛ ጠበቃ ማክሮ ነው መሰለኝ ዲያብሎስ በሁለት ቅጅ አድርገዋል። ፊርማውን በሁለት ኮፒ፣ አንዱን ኮፒ በሲኦል፣ አንዱን ኮፒ ደግሞ በዮርዳኖስ ቀበሩ። ያ የዲያብሎስ ባርነት የተጻፈበትን የዳ ደብዳቤ ያጠፋለት ዘንድ ክርስቶስ ወደዚህ ዓለም መጥቶ ጥምቀትን ሲመሰርት የት ነበር የመሰረታት? ዮርዳኖስ። ዮርዳኖስ ላይ የመሰረተበት ምክንያት በአንድ በኩል ወደፊት ከዲያብሎስ ባርነት ተላቀን የእግዚአብሔር ልጆች የምንሆንባትን ጥምቀትን ሊመሰርትልን፣ በሌላ በኩል ደግሞ ዲያቢሎስ አዳምና ሔዋንን ቃል ኪዳን ያስገባቸውን የዳ ደብዳቤ እንደ መለኮቱ እንደ አምላክነቱ አቅልጦ እንደ ሰውነቱ ቀጥቅጦ ከሲኦል ሰብ አብሮ ከዮርዳኖስ እንዲያጠፋለት በዮርዳኖስ ተጠመቀ። ስለዚህ ያ የዳ ደብዳቤ የተቀደደባት የባርነት ደብዳቤ የተጻፈባትን ያችን ዕዳ የተሰበረችባት ስለሆነች ጥምቀት የልጅነታችን መገኛ እንላለን። የልጅነታችን መገኛ ልጅነትን ደግመን መልሰን ያገኘንባት። አሁን ስለ ጥምቀት ሲነገር አንዱ ትልቁ ትርጉሙ ምን መሰላችሁ? ስንጠመቅ ከአብራከ መንፈስ ቅዱስ ከማሕፀነ ዮርዳኖስ ተገኘን እንላለን። ዳግመኛ ለስለ ጥምቀት ሲያስተምር የሰው ልጅ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያይም። አሁን እቺ ግሷ ምንድን ነች? መወለድ። መወለድ ምን ትሰጣለች? ልጅነት። ከየት ተወለደው? አለ ከውሃና ከመንፈስ። አያችሁ፣ ጥምቀት ማለት ልጅነትን የምንወለድባት የቤተ ክርስቲያን ልጆች፣ የእግዚአብሔር ልጆች የምንባልባት፣ የእግዚአብሔር ልጆች፣ የመንፈስ ቅዱስ ልጆች የምንባልባት ቤተ ክርስቲያን ማኅፀኗ ማን ሆነች ማለት ነው፣ የምንወለድባት ጥምቀት። ወደ ቤተ ክርስቲያን ስትገቡ ቤተ ክርስቲያን ውስጥ ካሉ የቤተ ክርስቲያን ክፍሎች ውስጥ አንዷ ቀራኒዎ ቤተ መቅደስ ናት፣ ስጋውን ደሞን የምንቀበልባት፣ ቤተልሔም የተወለደባት፣ ዮርዳኖስ የምንጠመቅባት፣ ቤተ ክርስቲያን ልጆች የምታፈራባት ልደት ስለሆነች ነው። ስለዚህ መጠመቅ ማለት የእግዚአብሔር ልጅ መሆን ማለት ነው። ምስጢረ ጥምቀት ማለት የእግዚአብሔር ልጆች የምንሆንበት ምስጢር ማለት ነው። እንዴት? በኋላ እናገኘዋል። እንዴት የሚለውም በኋላ እናገኘዋል። ጥምቀት እንደገና ስርየተ ኃጢአት፣ ጸሎተ ሃይማኖት ነው ወነአምን በአሐቲ ጥምቀት ለስርየተ ኃጢአት፣ ኃጢአት በሚሰረይባት ወንጀላችን እዳችን በሚሰረዝባት በጥምቀት እናምናለን። አዎ ያቺ ጥምቀትን ስናገኝ ከላይኛው ጋር የሚያያዝ ነው። ጥምቀትን ስናገኝ ጌታችን ጥምቀትን ሲመሰርትልን የዲያብሎስ ልጅነት የሚገኝበት የነበረውን ስጋዊ ልደት አጠፋለን። ከስጋ የተወለደ አለ፣ ዮሐንስ ወንጌል ምዕራፍ አንድ እና ምዕራፍ ሶስት ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ስለዚህ በስጋ ቅብብሎሽ የወረስን የምንመጣ የነበረውን በጥምቀቱ በሞቱ በትንሳኤው አጠፋለን። ስለዚህ በአንድ በኩል ኃጢአትን የምናጠፋበት በሌላ በኩል ደግሞ የእግዚአብሔር ልጅነትን የምናገኝበት አዎ ከእግዚአብሔር የተወለዱ የዚህ ዓለም ኃጢአት የለባቸውም ማለት ከእግዚአብሔር የተወለዱ ዓለምንና የዓለም የሆነውን ነገር ፈጽመው አጥፍተውታል ስለዚህ ጥምቀት ኃጢአት የምታስተስርልናት፣ እንደገና ጥምቀት በጣም ትልቁ ደግሞ ይሄ ሁሉ ተጠቃሎ አንድ የሚሆንበት የምስጢረ ጥምቀት ትልቁ ትርጉም፣ ምስጢረ ጥምቀት የአንድነት ምስጢር ይባላል። ምስጢራት በሙሉ አንድነት አላቸው በውስጣቸው። የቤተ ክርስቲያን ምስጢራት በሙሉ አንድነት በውስጣቸው አንድነት አላቸው። የጥምቀት አንድነት ግን ከሁሉ ይለያል። በጣም የሚገርም አንድነት ነው። ጌታችን ለምሳሌ አሁን ወደፊታችን አስተርእዮ የምንለው የጥምቀት በዓል ይመጣል አይደለም ያን ጊዜ በጠቃ ስለ ዮርዳኖስ ብዙ ትምህርት ትሰማላችሁ የተጠመቀበት ቦታ እንኳን ሳይቀር ዮርናዳኖስ የሚባሉ ሁለት ወንዞች የሚዋሃዱበት ቦታ ላይ ነው የተጠመቀው ጥምቀት የአንድነት ምስጢር ይባላል በውስጡ ሁሉም ምስጢራት አንድነት አላቸው ቅባሜሮን በውስጡ የአንድነት ምስጢር ከመንፈስ ቅዱስ ጋር አንድነት አለው ቁርባን በውስጡ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብሎ በዮሐንስ ወንጌል ምዕራፍ ስድስት ላይ የነገረን የአንድነት ምስጢር አለው። ንስሐ በኃጢአት ምክንያት ከእግዚአብሔር የተለያየውን ሰው በንስሐ ያስታርቅና መልሶ ከእግዚአብሔር ጋር አንድ ያደርገዋል። ተክሊል ሁለት የነበሩትን ሰዎች ከእንግዲህ አንድ ናቸው ሁለት አይደሉም ይላል። ምስጢረ ክህነት ሰማይና ምድርን አንድ አድርጎ የሚያስ አገልግሎትን የሚፈጽም የአንድነት ምስጢር ነው። ራሱ ሁሉን አገልግሎት በአንድነት የሚያደርግ ነው። ሁሉም ምስጢራት ውስጥ ብንገባ የፈውስ ምስጢር ምስጢረ ቀንዲልን ጨምረን አንድነት አላቸው፣ በውስጡ የጥምቀት አንድነት ግን በጣም የረቀቀ ብዙ አይነት አንድነት ነው ያለው። የመጀመሪያው አንድነት እግዚአብሔር በጥምቀት ሕዝብና አህዛብን አንድ አድርጓል። የእግዚአብሔር ህዝብ የሚባል ነበር። ትንቢት የተነገረለት መጽሐፍ የተጻፈለት ነቢያት የተላኩለት ተስፋ የተነገረለት ምድረ ርስት እንዲወርስ ያደረገ ዓለም የሚባረክበት ክርስቶስ ከእርሱ እንደሚወለድ የተነገረለት የእስራኤል ህዝብ ህዝብ የእግዚአብሔር ህዝብ ይባል ነበር። ብፁዕ ህዝብ ዘእግዚአብሔር አምላኩ የተባለ እግዚአብሔርን የሚያመልክ ህዝብ ይባል ነበር። እግዚአብሔርን የማያመልከው ደግሞ አህዛብ ይባል ነበር። በጣም ብዙ ህዝብ በግሪክ በእስያ በአረብ በአፍሪካ በየተለያየ ዓለም የሚኖረው ደግሞ አህዛብ ይባል ነበር። ህዝብ የተባለውንና አህዛብ የተባለውን በአንድነት ጌታችን በተጠመቀ ጊዜ አንዲት ጥምቀት ሁሉንም አንድ አደረገች። በጥምቀት አህዛብም ህዝብም አንድ ሆኑ። መጀመሪያ ገና ስትመሰረት ማለት ነው የተለያየውን የዓለም ህዝብ በጥምቀት እንዳደረገ። ስለዚህ ከተጠመቀ በኋላ ሰው ሰው ከተጠመቀ በኋላ አሁን ትልቁ ወንጀል ከተጠመቀ በኋላ አንተ የነገሌ ነህ፣ አንተ የነገሌ ነህ ተብሎ አይባልም። ሁሉም የተጠመቀ የማን ልጅ ነው? ሁሉም የተጠመቀ የማን ልጅ ነው? የእግዚአብሔር ልጅ። የተጠመቀ ሁሉ የእግዚአብሔር ልጅ ነው። አባቱ እግዚአብሔር ነው፣ እናቱ ቤተ ክርስቲያን ናት። አባቱ እግዚአብሔር ነው እናቱም እመቤታችን ናት። በተጠመቁት ሰዎች መካከል ልዩነት የለም። የፈለገ ቋንቋ ቢናገሩ፣ የፈለገ አገር ቢኖሩ፣ የፈለገ ቀለም ቢኖሩ ቢኖራቸው፣ የፈለገ ነገር ቢሆኑ፣ የተጠመቁት ሁሉ በእግዚአብሔር የአንድ አባትና የአንድ እናት ልጆች ናቸው። አስገራሚ አንድነት ነው። ሰውን አንድ አደረገ። እርስ በራሱ የአዳምን ልጅ የአዳም ልጅ ሁሉ በአዳም አንድ ነበር። በኃጢአት ተለያየ፣ በጥምቀት መልሶ አንድ ሆነ። በቤተ ክርስቲያን መለያየት አይፈቀድም። በቤተ ክርስቲያን አንተ የነዚህ ወገን አንተ፣ አይፈቀድም። ነውር ነው፣ ወንጀል ነው። ምስጢረ ጥምቀትን አለማወቅ ነው። የእግዚአብሔር ልጅ መሆንን አለመለየት ነው። ትልቁ አንድነት በምስጢረ ጥምቀት ይሄ ተገኘ። ሁለተኛው ደግሞ ምን መሰ አሁን እኛን ሁሉ አንድ ካደረገን በኋላ ደግሞ መልሶ ደግሞ ሕዝብን ሁሉ ከሱ ጋር እንዳደረገ ሁሉንም ምን አደረገው? እርስ በርሳችን አንድ ቤተሰብ አደረገን። መጀመሪያ ተመልከቱ። ከአንድ እናትና ከአንድ አባት የተወለዱ ልጆች በሙሉ ወንድማማች ማች ይባላሉ አይደል? እንደገና ደግሞ ለቤተሰባቸው አንድ ልጅና አንድ አባት ያላቸው ናቸው፣ ተጠቅሎ ማለት ነው። በኃጢአት ምክንያት የተሰበረውን የጥል ግድግዳ የተራራቀውን ሁሉ አንድ አደረገበት እኛ እሱን አባታችን ብለን እንድንጠራ እሱ ደግሞ እኛን ልጆቼ ብሎ እንዲጠራ አንድ መንጋ አደረገው። አንድ ባለቤት አደረገን። በአንድ ቤት እንድንኖር ቤተሰብ አደረገ። አስገራሚ አንድነት ነው። ይሄ ብቻ አይደለም፣ ጥምቀት ነፍስና ስጋን አንዳርጋለች፣ ሰማይና ምድርን አንዳርጋለች። ብዙ የአንድነት ምስጢር በውስጡ አለ። ያጣነውን የእግዚአብሔርን መንግስት ምን የእግዚአብሔር ልጆች ካልሆንን መንግስተ ሰማያት ምንድነው? ያለው ለኒቆዲሞስ ዮሐንስ ወንጌል ምዕራፍ ሶስት ላይ ሰው ከመንፈስና ከውሃ ካልተወለደ በቀር አለ የእግዚአብሔር ልጅ አይባልም፣ አይደለም ያለው መጨረሻውን ነው የነገረው። መጨረሻውን ለኒቆዲሞስ ምን አለው? የእግዚአብሔርን መንግስት አይወርስም። በመካከል እኮ ብዙ ነገር አለ። ከተጠመቀ በኋላ የእግዚአብሔርን መንግስት ለመውረስ በመሀል ብዙ ነገር መፈጸም አለበት። ቁርባን መፈጸም አለበት። የጌታችንን ስጋውን ደግሞ መቀበል አለበት። እግዚአብሔርን አባቴ ብሎ የሚጠራበትን ጸሎቱን፣ መስዋዕቱን፣ አገልግሎቱን ማቅረብ አለበት። ብዙ ነገር። ያ ሁሉ ግን ፍጻሜውን ነገረው ከተጠመቀ በኋላ መጨረሻው ምንድነው? መጠመቅ መጨረሻው ዓላማዋ የእግዚአብሔርን መንግስት መውረስ ነው። የእግዚአብሔርን መንግስት ለመውረስ ልጅ መሆን ያስፈልጋል። ልጅ ያልሆነ የአባቱን መንግስት መውረስ ይችላል እንዴ? ጎረቤት ይወርሳል እንዴ? ይሰውል አይወርስም። ባሪያ ይወርሳል እንደ? የጌታውን ንብረት አይወርስም። ባሪያ የጌታውን ንብረት ለመውረስ ምን መሆን አለበት? ጌታው እንደ ልጅ ቆጥሬዋለሁ፣ ልጄ አድርጌዋለሁ ብሎ ኑዛዜ ማቅረብ አለበት። አለበለዚያ አይወርስም። የአባቱን ንብረት መውረስ የሚችለው ልጅ ሲሆን፣ ስለዚህ ልጅነት፣ ስርየተ ኃጢአት፣ ድህነት፣ አንድነት፣ የእግዚአብሔር መንግስት መውረስ፣ እነዚህ የጥምቀት መሰረታዊ ትርጉሞች ናቸው። ይሄ ምስጢር እንዴት ተመሰረተ? ማን መሰረተው? ከተመሰረተ በኋላ እንዴት ይፈጸማል? እነዚህ ዋና ዋና ጥያቄዎች ናቸው። ምስጢሩን የመሰረተው ማንም አይደለም። በሰው የተመሰረተ ምስጢር አይደለም ጥምቀት። የጥምቀት መስራቹ ክብር ይግባውና ማን ነው? ማን ነው? ጌታችን አምላካችን መድኃኒታችን ንጉሳችን ኢየሱስ ክርስቶስ ነው። አዎ ደግሞ እንደሌላው በትዕዛዝ እንደሌላው በትምህርት አይደለም። ጥምቀትን ተጠምቆ ከሱ በታች ከኛ በላይ በሆነች ጥምቀት ለሱ ምንም የምታደርግለት አይደለችም። ለኛ አርአያ፣ ለኛ ትምህርት፣ ለኛ ምሳሌ እንድትሆን ተጠምቆ ጥምቀትን መሰረተልን። ክብር ይግባው ትልቁ ተመልከቱ። እግዚአብሔር ኢየሱስ ክርስቶስ ጥምቀትን መሰረተልን። የቤተክርስቲያን ትምህርት ይሄ ነው። አሁን እንደሌላ ትምህርት የሆነ ሰው ሲኖዶስ ወይም የሆነ ትልቅ አባት ቅዱስ ወይም የሆኑ ትልቅ ሊቅ አይደሉም። የመሰረቱት ራሱ ባለቤቱ ነው። ጥምቀትን ማን መሰረተው ሲባል መስራቹ መድኃኒታችን ኢየሱስ ክርስቶስ ነው። ምስጢራት የሚባሉትን ሰባቱን በሙሉ የመሰረተልን መድኃኒታችን ኢየሱስ ክርስቶስ ነው። ጥምቀትን በጥምቀት መሰረተልን። ቅባሜሮንም እንደዚሁ መሰረተልን። ቅዱስ ሥጋውና ክቡር ደሙን ቁርባንንም እንደዚሁ መሰረተልን። ንስሐንም እሱ ነው የመሰረተልን ክህነትንም እሱ ነው የመሰረተው። ጋብቻንም ብቻንም ቃና ዘገሊላ ተገኝቶ ራሱ ነው ባርኮ የመሰረተልን። ድህነትንም የፈውስ ምስጢርንም አንተ ሰላሳ ስምንት ዓመት የሞላውን ያንን መጻጉዕ ተነስና አልጋህን ተሸክመ ሂድ ብሎ ድህነትንም የመሰረተው ራሱ ነው፣ ክብር ይገባው። ስለዚህ ምስጢራተ ቤተ ክርስቲያንን እሱ ጥቅሉ እሱ ሆኖ፣ ለጥምቀት ግን ስንናገር ተጠምቆ መሠረተ። በዮርዳኖስ በሠላሳ ዓመቱ በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ ምስጢረ ጥምቀትን ለእኛ መሠረተ። ለእኛ ነው። እሱ የእግዚአብሔር አብ ባሕሪ ዘእም ባሕሪ አምላክ ዘእም አምላክ አካል ዘእም አካል በባሕሪው የእግዚአብሔር ልጅ የሆነ የተወለደ እንጂ ያልተፈጠረ ልጅ መባሉ ሲባል የኖረ ከየትም የተሰጠው ያልሆነ ከኛም የተሰጠው ያልሆነ፣ እኛ ስለፈለግን አይደለም። ልጅ ያለ ነው። እኔ የእግዚአብሔር ልጅ ነኝ ብሎ የነገረን እሱ ነው አይደል? አዎ። ለሱ የሚጠቅመው የሚጨምረው ነገር ኖሮ አይደለም። እሱ የባህሪ ልጅ ነው። እኛ ግን የጸጋ ልጆች እንድንሆን፣ የጸጋ ልጆች እንድንሆን በርሱ ስጦታ፣ በርሱ ጸጋ ልጆቹ እንድንሆን ጥምቀትን መሰረተልን። የመሰረታት እርሱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሲመሰርተው በምን መንገድ መሰረተልን? በፈለገ ዮርዳኖስ፣ በማየ ዮርዳኖስ በውሃ እንድንጠመቅ መሰረተልን። በውሃ እንድንጠመቅ፣ በውሃ ተጠምቆ መሰረተልን። ከዚያ ደግሞ አስተማረ። ለኒቆዲሞስ ምን ብሎ ነገረው? ምን ብሎ ነገረው? ከውሃና ከመንፈስ ካልተወለደ ብሎ በውሃ መጠመቅ እንዳለበት በትምህርት ነገረ። ከዚያ ደግሞ ይሄ ዮሐንስ ሶስት ነው። ከዚያ ማቴዎስ ወንጌል ምዕራፍ 28 ማርቆስ ወንጌል ምዕራፍ 16 እዚያ ላይ ደግሞ ምን ብሎ ነገረ ሐዋርያት እንዲያጠምቁ ጥምቀትን የመሰረታትን ለኒቆዲሞስ ያስተማራትን ለሐዋርያት ስልጣን ሰጥቶ አጥማቂ እንዲሆኑ ማንም ሰው አይደለም ጥምቀትን የሚያጠምቀው በኋላ እንመጣለን። አጥማቂ እንዲሆኑ መስርቶ ጥምቀትን በማጥመቅ አስተምረው አሳምነው አጥምቀው የእግዚአብሔር ደቀ መዛሙርት የእግዚአብሔር ልጆች እንዲያደርጉ አዘዘ። እንዴት አድርገው እንዲያጠምቁ? እንግዲህ ወደ ዓለም ሁሉ ሂዱ አለ። የማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ወደ ዓለም ሁሉ ሂዱ፣ የመንግሥትን ወንጌል ለዓለም ሁሉ ንገሩ፣ አስተምሩ፣ አሳምኑ፣ እያሳመናችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ትእዛዝን ሰጠ። እሱ እራሱ ተጠምቆ አሳየን፣ አስተማረ፣ አዘዘ። ስለዚህ እሱ ያዘዘውን ከዚያ በኋላ ያሉ ሐዋርያት ልክ እንዳስተማረው ልክ እንዳዘዘው አድርገው በውሃ እየባረኩ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ የእግዚአብሔር ልጆች አበዙ። ወዲያው መንፈስ ቅዱስን በተቀበሉ በዚያች እለት በጰራቅሊጦስ እለት ስንት ሰው አጠመቁ? በአንድ ጊዜ ሦስት ሺህ በአንድ ጊዜ። ቅዱስ ጴጥሮስ ባስተማረው ትምህርትና በመሰከረው በተናገረው ምስክርነት ሦስት ሺህ ሰዎችን በአንድ ጊዜ አጠመቀ። ይሄ ደግሞ አልቆመም፣ ከዚያ ቀጠለ አምስት ሺህ ከዛ ቀጠለ ስምንት ሺህ እያለ እለት እለት ለእግዚአብሔር ነብሳት ይጨመሩለት ነበር። የቤተ ክርስቲያን ልጆች የሚገኙባት ጥምቀት ሆነች ማለት። ስለዚህ የመሰረተው ጌታችን ነው። ሲመሰርት በብዙ ነገር ነው። አንደኛ የሚያጠምቁት እነማን ናቸው? አንድ ቁጥር። ስርዓቱን ምስጢሩን ሲመሰርት አጥማቂዎቹ ያስተማራቸውን ትምህርት ሁሉ ያ ሁሉ አምስት ገበያ ህዝብ ይከተለው ነበር አለ አምስት ገበያ ህዝብ የተከተለውን በሙሉ ለተከተሉት ሁሉ በሉ ሂዱና አጥምቁ ብሎ አዟ አላዘዘም። የሚያጠምቁ ሰዎችን ለይቶ አስራ ሁለቱን ሐዋርያት እንዲያጠምቁ አዘዛቸው። ስለዚህ የሚያጠምቁ ሰዎች የተለዩ ሰዎች ናቸው። ማንም ሰው ማጥመቅ አይችልም። ያመነ ሁሉ ማጥመቅ አይችልም። እንዲያጠምቁ የተፈቀደላቸዋሉ ማናቸው? የሚያጠምቁት ሐዋርያት ሐዋርያት ስልጣነ ክህነትን የሰጧቸው ቀሳውስት ብቻ ያጠምቃል። ቀሳውስትና ከቅስና ማዕረግ በላይ ያላቸው ቀሳውስትና ጳጳሳት ያጠምቃሉ። ከዚያ በታች ያሉ ዲያቆናት ወይም ደግሞ ምእመናን አማኝ ህዝባውያን አያጠምቁ። ለዚህ ጥምቀቱን ሲሰራ የሚያጠምቁ ሰዎችን ለይቶ አጥምቁ ብሎ የሚያጠምቁበትን ስርዓት በምን አድርገው እንዴት አድርገው ነው የሚያጠምቁት? በአብ፣ በወልድ፣ በመንፈስ ቅዱስ ስም አጥምቁ ብሎ ስርዓት ሁለተኛ በምን ያጥምቁ የሚያጠምቁት በምንድን ነው በማር ነው በወተት ነው ኧረ ወተት አይሻልም ለመ ልጅ ለመሆን እኮ ወተት ነው ጥሩ እዚያው ተጠምቆ እየጠጡ አይደለም በውሃ ካልተጠመቀ በቀራ ለይቶ ነጥሎ በቃ ምንም ነገር ሳያጎድን ከውሃ እና ከመንፈስ ካልተጠመቀ ለምን ውሃ አደረገው አባቶቻችን አይ ወተት ቢለው ኖሮ ሀብታም ብቻ ነበር የሚጠመቀው፣ ወይም ላምና ወተት የሚኖር ነገር ያለው ብቻ ነበር የሚጠመቀው። ሌላው እንግዲህ ወተት ገዝቶ ሊጠመቅ ነበር ማለት ነው። ማር ቢል ኖሮ እንደ ንብ ያለው ሰው ይል ነው። አይ ወይ በጠላ ቢል ኖሮ ደሞ ሰካራም ነው ነበር። ግን በምን አደረገ? ውሃ። ለሁሉ ይገኛልና፣ ውሃ ንጹህ ነውና፣ ውሃ ሌላውን ያነጻልና ያጥባልና አለ። ሰው ደስ የሚለው ዳዊት ምን አለ? አቤቱ በማይ ጠበኝ፣ በንጹህ ውሃ ጠበኝ፣ ነጭ ሆናል እጠራለኋል። ውሃ የብዙ ፍጥረት መገኛ ነውና፣ በውሃ ውስጥ ህይወት የለም። ውሃ የህይወት ምንጭ ነው። ውሃ ህይወትን እንዲያመነጭ አድርጎበታልና፣ ስለዚህ በውሃ እንዲጠመቅ አዟል። ምሳሌነቱ ከዚያ የመጣ ነው። ከዚያ ባሻገር ደግሞ በኦሪት በኋላ የምናነሳቸው ብዙ ምሳሌዎች አሉ።